ሰው የሚዋረሰው ማዋረስ ማለት እኔን ጠርቶ ከእኔ ጋር መዋሃድ ማለት ነው። እኔ የእሱን ጉዳይ እንድፈጽምለት ወይም ደግሞ የሚፈልገውን ነገር እንዳደርግለት ማድረግ ማለት ነው። ለምሳሌ ምትሃት መስራት፣ ምትሃት ቅጠሉን ብር ያደርግ ነበረ። ይህን እንዴት ነው የምታደርገው ሲለው፣ ይህን እንደዚህ እንደዚህ ደግሜ ነው ሲል፣ ምን ምን ነው የደገመው ብሎ በዚያ ነገር እንትን አለው እና

እኔ እሱ የት ነበር ሊማር ነበር ይማር ነበር ማሪ ነው እሱ የት ይማር ነበር? እሱ ግን ቅኔ ቤት ነበር። ሰላም ለሳጥናኤል ይሎ ለበሪያል ፓፓኒ አቃቤ መቃብር ተበየተ የመቃብር ጠባቂ ማለት እኮ ነው። አቃቤ መቃብር ነው የተባለ እናደረቀ እኛ ሌሎችም እንደሚጠብቁ እኛም እኮ የራሳችን እዚያ እንጠብቃለን ነው መቃብር መልከ ሳጥናኤል ለዘመናት ብልሃታቸው እና እውቀታቸው

የሰለሞን ጥበብ እየተባለ አንዳንድ ጊዜ ልዩ የአብነት አካሄድ እየተባለ ይወደስ የነበረ የመናፍስት መጥሪያ ርኩሳን መናፍስትን በሰውነት ውስጥ አግኖ ለማስቀመጥ ማስቀመጫ ሰውን የአጋንንት ባንክ ቤት ለማለትሸኝን ብለን ለምን ነው አስጨፈጨፍ ቀን አስገደል ቀን ትምህርት ቤት አይደለንም። እኮኛ ተማረብን ተማረብን ትምህርት ቤት አይደለንም።

የጸሎት ሰዓት እንዴት ማስታጎል እንደምንችል እንዴት እንደምናስተኛ ሁሉ ተማረ ተማርባል። ትምህርት ቤት ሆናችሁ የዚህ መንፈስ ፈተና ነው ብዬ በፍጹም አስቤ አላውቅም። ፍስት አደጋ ነው ብላት ፍጹም አስቤ አላውቅም። ይኸው እግዚአብሔር ፈቃዱ ባይሆን ነው። እንግዲህ እንደ እግዚአብሔር ፈቃድ ይሆናል ብዬ ነው ዝም ብለው ነበር። ያደተራ እኮ እንደዚያ እንደዚህ አይነት አድርጌ እጽ ብቀብርልክ ሀብታ አያልቅም እንደገና

አታረጅም አትሞትም ብሎ የሆነ ነገር ያችን። ምንድን ነው ሳጥናዬ? አስጨፈጨፍቀን አስጨፈጨፍቀን። በምንድን ነው የገባኸው? በመልክ በመልክ። አሁን ብዙ ነን። ምንድን ነው መልክ? በልክ ነው ምን መልክ? የራሴ መልክ ነው። የራሴ መልክ ምንድን ነው የሚባለው

ሰላም ነህ ሳጥናኤል ነው። ለብራይ ፓፓኒ አቃቤ መቃበ በቃ በጣ በጫማዊ ጉድጓኔ ና ና እስኩ ቅረበኒ በማልቶ በሌሊት እስኩ ቅረበኒ ነው ወዲያው

ወይ በደንብ አስተካከለ። በለዋ፣ በደንብ ቀስ በልና በለው። ሰላም ለሳጥናኤል ወለብር ወለብሪያል ፓፓኒ አቃቤ መቃብ በጫማዊ ጎርጓኒ፣ ናአ ናአ፣ እስኩ ቅረበኒ በመዓልት ወበሌሊት፣ እስኩ ቅረበኒ ነው። በመዓልት ወበሌሊት አ እስኩ ቅረበኒ እሺ፣ ነው የሚባለው አ ያ ማለት ምንድን ነው? ምን ማለት ነው? ይኸው እኔን መጥራት ነው። እኔን መጥራት

ከዛ በኋላ እንደገባህበት፣ እሱ በመጀመ ብዙ ነው ታሪኩ። ተዋርሶ ለማድረግ ነበር አልፈልግም ማለት እሱ ተዋርሶ። አዎ አሃ ይሄ ማዋረስ ማለት እንዴ ነው የሚዋረሰው? ማዋረስ ማለት እኔን ጠርቶ ከእኔ ጋር መዋሃድ ማለት ነው። እኔ የእሱን ጉዳይ እንድፈጽምለት ወይም ደግሞ የሚፈልገውን ነገር እንዳደርግለት ማድረግ ማለት ነው። ለምሳሌ ምትሀት መስራት ምትሀት

ለምሳሌ እሱ ለምሳሌ ይህን መልክ የተማረበት ምክንያት አንድ ምልዋጥ የሚሰራ ሰውዬ የነበረ ደብተራ ነው። ያ ደብተራ ሸንበቆ ቅጠሉን ሲምዛ ቅጠሉን ቅጠሉን ብር ያደርግ ነበረ። ይህን እንዴት ነው የምታደርገው ሲለው፣ ይህን እንደዚህ እንደዚህ ደግሜ ነው ሲል፣ ምን ምን የደገምከው ብሎ በዚያ ነገር እንትን አለው። እና ያኔ እሱ የት ነበር ሊማር ነበር ይማር ነበር ማር ነው እሱ የት ይማር ነበር? እሱ ቅኔ ቤት ነበረ አቋቋም ቤት ነበር

ያው ዳዊት ቤት ንባብ ቤትም ነበር እና እንደዚህ አይነት ነገር አይወድም። እስኪ ይሄ ምንድነው? እንደውም አይቶ አያውቅም። እሱ ሲያደርግም አይቶ አያውቅም። ይህን አስማቱን አዎ አይቶ አያውቅም። ዛርም አለ፣ የአባቱ ዛርም አለ። እናት፣ የእናት አይነጥላ አወራረሱ እንዴት ነው? አወራረሱ አወራረሱ የህፃን ልጅ ያልባለቀ ይባላል። የህፃን ልጅ መቃብር ወይም ደግሞ የመነኩሴ መቃብር ላይ ነው። እሱ አልሄደም። አወራረሱ አልሄደም። እሱና ከዚያ ጋር ትሄዳለህ

እንደዚህ አድርገህ ቀኝ እግርህን ታቆማለህ። በዚያን ሰዓት ይመጣል ወይ ዛፍ ተመስሎ፣ ወይም ደግሞ የሆነ ነገር ተመስሎ ይመጣል። በዚያን ሰዓት እንዳደነግጥ ገና ትምህርት ነው። ወደፊት እንደዚህ ያለ እያደረግን እና ለማዋረስ ማለት ነው እና ሰውየው እግሩ አብጧል። በዚህ ይሄ አንድ ሰው ነው የሚያክለው እግሩ እግሩ ለምን ለምንማ? እኔ ሲመጣ መጥቶ ሊዋረስ ሲመጣ ደነገጥኩኝ። በዚያን ሰዓት ትደነገጥኩ ነው ይሄ እንደዚህ ሆንኩኝ አለ አለው። ለሱ አስተማሪው፣ አስተማሪው ማለት ነው። አዎ ሲለው

በፊትም አይወድም ነበር እንደዚያ። ያን ፍራቻ ብቻ ሳይሆን የተወሰነ ጊዜ አየና መልኩ እንደገመና ረ ገድለ ክርስቶስ ሰምራ ያነብ ነበር። ገድለ ክርስቶስ ሰምራ አንድ ባለጸጋ ሰውዬ እንደነበረና ያ ባለጸጋ ሰውዬ ከተንቋ ሂዶ ሞት አይመጣብህም ገንዘብህ አያልቅብህም እርጅና አይመጣብህም ብሎ ሲለው እና የሆነ ነገር ልቅበርልህ ብሎ ያንን ነቀበረ ያንን አንብቧል ልጁ እሱ ስለዚህ ያንን ስለሚያውቁ ስለነበረ በቃ አልፈልግም ብሎ ቶ።

አጥንቷት ነበር ይችን ሰላም ለሳጥናኤልም። አዎ እንደውም አሁን ነው ጠፍቶለት የነበረ። በፊትማ በቃ አምላኬ ሆይ በምን ይጠፋልኛል እያለ ይልፍ ነበር እና የጓደኞቹ ብዙ መተቶች አለን። መተቶችም አላችሁ አሁን አንተ ዋናው ግን በዚህ በሳጥናኤል የገባው ነው በመልከ ሳጥናኤል። እሺ አደጋገሙ ምን ላይ ሆኖ ነው የምትደገመው? እሱ እኮ ገብቶብኛ ብሎ አላሰበም። ካልተዋረስኩ አይገባብኝም ብሎ ነበር ያሰበ

እኔ ሂጄ ካልተዋረስኩ አይገባብኝም ብሎ ነበር። በመልኩ ይገባል ብሎ አላሰበም። በመልኩ እገባለሁ፣ ይገባል ብሎ አላሰበም። ታሪክ ነው ያለፈው። ግን አንተ ወዲያው፣ እሱም ሲጠራ ነው የገባው። አዎ አጠራሩና እንዲያ አመጣጥህ እንዴት ነው ብሎ ገለጸለት። ያው እሱ የገለጸለት ይገለጸለት፣ ይሄን አጥና፣ መጀመሪያ መልኩን አጥና አለ። አጠና መልኩን ከዚያ፣ በቀጠሮ ሰውዬው ጋር ሰውዬው በቀጠሮ ጋር ሰውዬው ጋር ቀረ፣ ልጁ አልሄደም

አደራረጉ መጀመሪያ እንዴት እንደሚደረግ፣ ከህፃን ልጅ መቃብር እና ከመነኩሴ መቃብር እግር፣ እንዴት ነው መቃብሩ ላይ ነው? ጭንቅላቱ ላይ ነው የሚረገጠው፣ ወይስ እንዴት ነው? መቃብሩ መቃብሩ ላይ መቃብር ወደ ምስራቅ እንደዚህ አይደል የሚቀበረው? እንደዚህ ብሎ እንደዚህ ብሎ ነው። እግሩ ጋ ነው ጭንቅላቱ ትቆማለህ። በዚያን ሰዓት ዛፍ መስሎ ይመጣል። ምኑ? መቃብር ላይ መቃብር፣ የህፃን ልጅ መቃብር ወይም የመነኩሴ መቃብር። ለምን መነኩሴ መቃብር አስፈለገ? ያው ንጽህናቸው ተብሎ ነው።

ስና ተብሎ ነው እሱም እንደ መጠቀሚያ ስ ለስም መጠቀሚያ ዘዴ ነው። መነኩሴና ህጻን ህፃን ንጽህናው እንዴት በምን በምን ህፃን ምን ያውቃል እኮ ህፃን ምን ያውቃል ታዲያ፣ ንጹህ ነገር ለምን ፈለክ ማለት ነው። ይሄ ለአንተ ዘዴ ነው ወይስ ማስመሰያ ነው? ማስመሰያ ነው። ይሄ ትክክለኛ ነገር ይሰራል ትክክለኛ ጥሩ ነገር ነው ተብሎ እንዲታመን ነው

ጥሩ ነገር ነው ተብሎ እንዲታመን ተቀባይነት እንዲኖረው ተቀባይነት እንዲኖረው ነው ተቀባይነት እንዲኖረው። መልከ ሳጥናኤል መሆኑ ቀርቶ እስቲ አሁን ጸሎተኛ መነኩሴ የመቃብር ላይስ ቢሆን ያው እኛ የሚሆነን ውስጥ እመርጣለን አኛ ምን እመርጣለን? የሚሆነን ቦታ የተባረከ ህጻን ከሆነስ እመርጣለን የሆነ ቦታ ምን እመርጣለን? ከወድበኛ ተይዞ የሞተ ኮ ይኖራለሁ

ከማህፀን በኛ ተይዞ የሞተ ይኖራል። ስለዚህ ትመርጣል። ይህ መልከ ሳጥናኤል ለዘመናት ብልሃታቸው እና እውቀታቸው የሰለሞን ጥበብ እየተባለ አንዳንድ ጊዜ ልዩ የአብነት አካሄድ እየተባለ ይጎደስ የነበረ የመናፍስት መጥሪያ፣ እርኩሳን መናፍስትን በሰውነት ውስጥ አግኖ ለማስቀመጥ ማስቀመጫ

ሰውን የአጋንንት ባንክ ቤት ለማድረግ የሚጠቀሙበት መተታዊ ያካሄድ ልምዶችን ለማዳበር የሚረዳ የአስማት መጽሐፍ ነው። መልከ ሳጥናኤል ራሱ መልከ ሳጥናኤል አስቡት እ ስማ የቱኛውም መልክ ነው። ገልበጥ አድርጋችሁ የመቃብር ሳጥናኤል ያደርጋችሁ የራሴ መልክ ነው ይሄ በተለየ

ከመቃብር ላይ ሰዎች እኔን ጠርተው ከኔ ጋር የሚገናኙበት መልክ ነው። ከመቃብር ነው የሚገናኙበት። ሰላም ለሳጥና ብሎ ለበር ያልፓፓ አቃቢ መቃብር፣ የመቃብር ጠባቂ ማለት እኮ ነው። አቃቢ መቃብር ነው የተባለው። እና ታዲያ ሌሎችም እንደሚጠብቁ እኛም እኮ የራሳችን እዚ እንጠብቃለን። መቃብር ግን እኛ አልሆነልንም። ልጁ አስቸገረን። እድሜ በቃ እኮ እንዲህ ክርትት አርገን

በጸጉሩ ልክ ፈትነነዋል። የአባቱ ዛርም የኔ ይሆናል ብዬ ስንት ስንከባከብ አሳድጌ አልፈልግም። ጋቢ እንኳን አልገዛም አለ። ጋቢ አልገዛም። ከመቃብር መተህ ዝም ብለህ ቁጭ ትላለህ። የመቃብር እኮ የሞተ ያበቃለት ነገር ነው። መቼ እኔ እኮ ከመቃብር አልመጣሁም። ከመቃብር መቼ ሄደህ አልሄደም እኮ። መልክ ሲደገም መልክ ሲደገም ገባህ። ዝም ብለህ ገባበት። ሳጥና የለህ ጋት እኔ አለው

የአየራ ጋን እንዳለው የደብተራ መተቶች ብዙ መተቶች፣ እና ለትምህርት እሷ አላስገባህ። ለድምፅ ተብዬ የተገባው ጋን እንዳለው፣ ለድምፅም ለድምፅ ጫን ያለው ነው። ብዙ ጊዜ እነዚህ አይነት አካሄዶች የተለመዱ ናቸው። ለድምፅ ይገባል፣ ለግርማ ሞገስ ይገባል፣ ለትምህርት ይገባል። አናውቀውም። ግን የሚገርመው ይሄ ነው። ለዚህ ነው ብዙ ጠንቆች ከቤተ እግዚአብሔር የማይጠፉት።

ሰዎች ክፉ በሆነ ባህሪ ውስጥ ጊዜና ዘመናቸውን በጠማም አቅጣጫ የሚጨርሱት ሰዎች በዚህ ለዚህ ነው። ለድምፅ እንዴት ገባ? ይኸው እሱ በቃ ድምፄ ጥሩ እንዲሆንና ብሎ አቋቋም ቤት እያለ ድምፄ እንዴት ነው ያስቸግረኛል ሲለው አንዱ አቋቋም ተማሪ ነው፣ አይ እኔ እኮ ድምፅ አለኝ ሲለው፣ እንዴት ነው የሚደረገው? እንደዚህ በማር ተቀብሮ ምናምን ያለው ግን አልሰራም እና ገባ። ጠጣ፣ ጠጣ፣ ገባ። ምንድን ነው የገባ? ጋኔን ለምን ገባ?

ሲጠጣ እንዴት ላልገባ ሲጠጣ እና እንዴት ጠጣዋ? ለድምፅ ጠጣኝ፣ ለድምፅ ለጠጣ መንገድ መሀል ተቀብሮ ለሰባት ቀን የተቀበረ እኮ ነው የጠጣው። መንገድ ላይ የተቀበረ መተላለፊያ ላይ ተቀበረ። ለምን መተላለፊያ ላይ የተቀበረ ሰጠሁ ያው፣ ዝም ብሎ ምክንያት ምክንያት። እና ገብተህ ምን አርከው? ድምፁን ሰጣው። አለምንም ምንም የለም፣ ምንም

አንከራተት ነው እንጂ አንከራተት ነው ዛር እነዚህን እየሰበሰብኩ እኔ አሳድጌ የሆነኛ ላይ ያልኩት ምንም ዘወር ብሎም ቀናም እንዲያውም አያስታውሰኝም ስንት ናችሁ ጠቅላላ ሁለት ሺህ አምስት መቶ የምን የምን እስኪ ቁጥርልኝ የድምፅ የድምፅ የጓደኛ የቄስ የሁለት ቄስ መተት ሳጥናኤል እስከነሰራዊቴ የት ነው አንተን ይህን መልኩ የተማረበት አገር

ደሞ ቀረቡር ሳጥናኤል ጎንደር ጠንቋዮቹም ጓደኞቹ ናቸው እሷ ያውቅም ጓደኞቹ ናቸው እሷ ያውቅም እናንተ ውሸታም ናቸው ከጓደኞች ጋር ልታጣሉኝ ነው እነሱ እነዚህ ያደረጉብኝም አላቸው አለን ሌላ ሰው ይሆናል እሺ በልተዘጋጅ ተዘጋጅ በል ቧጥን ውጣ ለምን መሄድ ፈለግ ካሁን አረ በቃ ለምን ነው እኮ ብዙ ብዙ ለምን ነው ብዙ ለምን ነው ለምን ነው ውስጥ ሸኘን ብለን ለምን ነው አስጨፈጨፍከን አስገደልከን ትምህርት ቤት አይደለንም እኮ እኛ ተማረብን እኮ

ተማረብን እኮ ተማረባችሁ። ትምህርት ቤት አይደለንም እኛ የጸሎት ሰዓት እንዴት ማስታጎል እንደምንችል እንዴት እንደምናስተኛ ሁሉ ተማረብን። ተማረባችሁ ትምህርት ቤት ሆናችሁ። እስቲ መልከ ሳጥናኤል እንድገመው። ሰላም ለሳጥናኤል ወለብረያል ባፓኒ አቃቤ በቃብ በጳሃም በጫማዊ ኮርጓኒ በጫማዊ ምንድነው በጃማዊ ኮርጓኒ ና ና አስኩቅረበኒ በመዓል ተበለሊት

ቀረበኒማአልቶ በሌሊት ቀኑንም ሌሊቱንም ሄናል እንድትቀርብ። እሱ ምንም እ እንደዚህ አይነት ነገር አይገባውም። እባክህ ተው። ብዙ ነገር እ መስተፋቅር አለን እ መስተፋቅር ተብሎ የተሰጠው ደግሞ ነበር። ገብተናል ደግሞ። እሱን ምን አድርግ ነው የተባልከው? መስተፋቅሩ ጽፎ ሰጠው። ሳይፈልግ ሳይፈልግ ጽፎ ሰጠው። ላለማስቀየም ብሎ ተቀበለው።

እኮ ምን ምን ምን አርገ ተብለን መስተፋቀሩ፣ ይሄ ዝም ብሎ በቃ እንደዚህ አርገ ድገምና እንደዚህ አርገ በሱዳን ሽቱ ይደረጋል ምናምን አለው። እሱ አመት ወስዶ ጣለው፣ ትቦ ውስጥ ቀጣለው። አቤት፣ አሪፍ ተዘጋጅ፣ ሁሉም ተዘጋጅ፣ በሙሉ ተዘጋጅ፣ ተዘጋጅ፣ ተዘጋጅ። አፍላውጣ አንተስ ምንድነው? ገና ታሻለህ፣ ትሄዳለህ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በቅዱስ ሚካኤል ስም፣ በወላዲተ አምላክ ስም

በቅዱስ ጊዮርጊስ ስም ሲውል እንገባለን። ጥሩ ሰባት ጭኑ አይዞ አይዞ። እንዴ ምን ነው? ተነስ ተነስ። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። አይዞ፣ ብዙ ነው የተሰቃየሁት መንፈስ አላውቀው እኔ ብዙ ነገር ነው እንትን ያልኩት። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እቺ ጸጉርሽ ቅቢ ቅቢ አርገሻታል።

እነዚህ ኳስ ተጫዋች አለ። አንድ አንድ ቀን አይቻለሁ እንዲህ አይነት እሱ ነው የመሰልሽው። ሽን አስተካክያት ኮፊ እያድርገሽ ያጠቁኝ። እሺ እና ሳላውቀው እኔ ብዙ ነው እንትን ያልኩት ከቤተ ክርስቲያን ትምህርት ማር ነበረው ቅኔም አቋቋም እና ያቋረጡ ነው የምተው እና አሁን የዘመናዊ ትምህርት እራሱ ገባሁኝ

ትምህርት አያስቸግረኝም፣ ግን መሀል ላይ በበሽታዎች ነው የሚያጠቀኝ። እና ብዙ ተንገላታቻለሁ። ብዙ ፈተናዎች እኔ አላውቀውም፣ ግን የዚህ መንፈስ ፈተና ነው ብዬ በፍጹም አስቤ አላቅም። የመናፍስት አደጋ ነው ብላት ፍጹም አስቤ አላቅም። ይኸው እግዚአብሔር ፈቃዱ ባይሆን ነው፣ እንግዲህ እንደ እግዚአብሔር ፈቃድ ይሆናል ብዬ ነው ዝም ብለ የነበረው እንጂ መንፈስ ፈተና ይሆናል። ካገኘው ጊዜ ጀምሮ ነው የመንፈስ ፈተና እንደሆነ ያወቅኩት፣ ከዚህ መጥቼ እንዳየሁኝ ይኸው

ወዲያው አልተጋለጠም። ከተወሰነ ጊዜ በኋላ መጸለይ ሲጀምር ያው በፊት መድገም ነው ልበለው እንጂ ያው አነበነባለሁ እንትን በየጊዜው ስትደግም አብሮ ይደግማል። ምንም የበፊቱ እና ያሁኑ ይለያል። በጣም ልዩነት አለው። በጣም ልዩነት። አሁን ሀሳቤን ሲሰርቀኝ መንፈሱን እየገሰጽኩኝ ከእግዚአብሔር ጋር እንዳልገናኝ የተለያዩ ሀሳቦችን ሲያመጣብኝ እንትን እያልኩ ነው። በፊት ግን ለመጨረስ ብቻ ነው እንትን እምለው። አሁን መልክአ ማርያም ከመጀመሪያ ጀምሬ ከመጨረሻው ስል ነው የማውቀው። በፊት የነበረ

አሁን ግን እያንዳንዱ መስመር ላይ ከምን ላይ እንደሚያሰተኝ ከምን ላይ እንደሚያስቸግረኝ እያወቅኩ ነው እንትን እያልኩት ያለሁት። እቺ መልከ ሳጥናኤል ያልሆንም ልትማር ነበር ሀሳብህ እኔ እውነት አስቤው አይደለም። አሁን ለመደበቅ አይደለም። እውነተኛው ቦታ ላይ ነው የቆምኩት። እና እኔ ቤተክርስቲያን ትምህርት አስገቡኝ ከብቶችም እየጠበኩኝ ደንበረ ስባ ነው የነበረው እና ጠንቋይ ምናምን ያመጣሉ እና ይህ እኮ ደብተራ አምሳሉ የሚባል እንደዚህ ሲመዛ ቅጠሉን ብር ያደርጋል። እንደዚህ ያደርጋል ምናምን እኔ በእውነት ላይ አይቼው አላውቅም። እንዲሁም ቤት ሲመጣ አግኝቼው

እንደገና ከመነኩሴ መቃብር ነው አለኝ። የሚደገመው እና ዛፍ መስሎ ሊመጣ ይችላል፣ የሆነው ጉሎ የሚባል ጉሎ ቅጠል መስሎ ሊመጣ ይችላል፣ እንደዚህ ነው ሊመጣ ይችላል አለ። አይ አይምሮ አልተቀበለውም፣ እንደዚህ በቃ ውስጤ ዝም ብሎ አላመነ አልተቀበልኩትም። አሁን ከዚያ ያንን እንትን አልኩና ያን የሰጠኝ ቆረጭ አልኩት እና ገድለ ክርስቶስ ሰምራ አነብ ነበር። አንድ ባለጸጋ ሰውዬ እንደነበረ ና ከደብተራ ሂዶ ያ ደብተራ እኔ እኮ እንደዚህ እንደዚህ አይነት አድርጌ እጽ ብቀብርልክ

ሀብተ አያልቅም እንደገና አታረጅም አትሞትም፣ ብሎ የሆነ ነገር ያችን ይቀብርለታል። አሁን ሲቀብርለት ከጊዜ በኋላ ው የእግዚአብሔር እንትን አይቀርምና የውሸት እንደሆነ ይታወቃልና የክፉ መንፈስ እንደሆነ ይታወቃል። ና ያ ሰውዬ ሀብቶ አለቀ፣ እንደገና እድሜው ው እያረጀ መጣ። ና ሰውየው ስጋት ውስጥ ገባ። ገድለ ክርስቶስ ተምላሌ ነው ያለ ነገር እና ያንን አነብ ነበረ

እና ከዚያ በኋላ መጨረሻ ላይ ያሳውየ ገድል ክርስቶስ አምላክ ተማጽሉ እንደ ደዳና አውቃለሁኝ። እና ጠንቋይ እንደማይማር ስለማቅ አልፈልግም፣ እየተውኩኝ ያ ነገር እና ደጋ ነገና፣ ደግሞ መስተፋቅር ደግሞ አንድ የሆነ መርጌታ ዘመድ ያለ ልስጥ እንደዚህ እንደዚህ እኮ እንደዚህ ሲለኝ አይምሮ፣ አሁንም አይቀበለው ሰጠኝ። ሲሰጠኝ አምጥቼ እስከነቱ ነው ትቦጥ አልኩት። እና ዛር የሚባልም የአባቴ ዞሮ ገብቷል፣ መስተፋቅሩም ገብቷል፣ የመቃብሩም ገብቷል። ስቀጠቅጥ እኮ በቃ ብዙ ጊዜ ነው ስቀጠቅጠው፣ አልነገረህም ሁሉ ነግሮኛል።

አሁን ዛር እንዳለም ዛሩ በፊት ነው እንትን ያለኝ። በገና መጥቼ ገዚ መከታተል እንደጀመርኩኝ ከአንድ ወር በኋላ አንድ ወር ላይ ራሱ ያስጓረኛል። ማታ ላይ እንትን መጸለይ ሲጀምር አርጌው ምንም ነገር እኔ ዛር አለ ቢቢ አላስብም። እና አባቱ እና ቤተሰቦች የአባቴ ቤተሰቦች እንትን አለ ዛር አላቸው። እና ሲያጓሩ ቡና ፍልተው ሲያጓሩ የሆነ እኔን አስቀርበው እንትን ይሉኝ ነበር። የኔን ስም እየጠሩ ያጓሩ ነበር

እና በአባቴ የመጡ ጋቢ ግዛ ሲለኝ ገዛልኝ ሲለኝ፣ አይ ለሱ ገዛለት አይደለም እኔ ለአባቴ ልከለከለው አይደለም ግን ብገዛለት ያ ዛሩ ደስ ይለዋል ብዬ አስቀረሁት። እና እኔ ይሄን ሁሉ ታሪክ አላውቅም። ለብዙ በሽታዎች ተገላጭ ያለው ለብዙ ብዙ ችግር ብዙ መተቆቃቃዎች ነው የደረሰብኝ። የሚገርም ነው። በል በርታ። በል እሺ እሺ በርታው። ያው እንግዲህ ቅጥቀጣውን በደንብ ተምራል። አዎ አዎ፣ እግዚአብሔር ይስጥልኝ። በደንብ በደንብ ነው ታሪኩን የተማርኩት በደንብ ነው።